ክብሮታ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ሰራዊት ቲዲኤፍ በአፋር ተከፈተ የተባለውን ጥቃት በተመለከተ ምላሽ ሰጥቷል። ከአፋር ክልል የአካባቢ ባለሥልጣናት በኩል እስከ 15 ኪሎ ሜትር ገብተዋል የሚል ማብራሪያ ሲቀርብ የብልጽግናው ሹማምንት ደግሞ የሻዕቢያ አጀንዳን ማስፈጸም ነው የሚል ክስ እያሰሙ ናቸው። የፕሪቶሪያውን የሰላም ስምምነት አፈረሱት የሚለው ግን አገዛዛዊ አጀንዳ ሆኖ ውሏል። በዝርዝር የምንመለከተው ጉዳይ ይሆናል። የፋኖ ኃይሎች በካምፕና በጉዞ ላይ በነበሩ የመንግስት ወታደሮች ላይ ጥቃት ከፍተው ጉዳት ደረሰም። የመከላከያ ሰራዊቱ ደግሞ ከ250 በላይ ፋኖ ገደሉ የሚል መግለጫን አሰራጅቷል። ከሱዳን ተነስቶ ጦር መሳሪያ እየገባላቸው ነው ሲልም ወንጅሏል። ተጨማሪውን ይዘናል። ሀገሪቱ በኢትዮጵያ የታገተ ዜጓን ገንዘብ ከፍላ ማስለቀቋን አሳወቀች። በብልጽግናዋ ባለሚራክል ባለሚራ ኢትዮጵያ ኢትዮጵያውያን የሚደርስባቸው ሰቆቃ መነጋገሪያ መሆኑ ቀርቶ አሁን የውጭ ዜጎች ላይ ጭምር ደርሷል። እንመለከተዋለን። የተባበሩት አረብ ኤሚሬቶች በአፍሪካ ቀንድ ሀገራት ጦርነቶች ላይ የምታደርገው ጣልቃ ገብነትን የሚያጋልጥ ነው የተባለለት ከሶማሊያ ወደ ጦርነት ምድሯ ሱዳን የተደረገው ሚስጥራዊ በረራ እያነጋገረ ነው። የመከላከያ ሚኒስቴርም በጉዳዩ ላይ ማረጋገጫ ሰጥቷል። ይህንንም ይዘናል። እስራኤል ከግብፅ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና አወጀች። በሌላ ዜና የሀገሪቱ ጦር በደቡባዊ ሊባኖስ ላይ የአየር ድብደባ ማከናወኑን ይፋ አድርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በካምፕና በጉዞ ላይ በነበሩ የመንግስት ኃይሎች ላይ ጥቃት ከፍተው ጉዳት ደረሰም። የመከላከያ ሰራዊቱ ደግሞ ከ250 በላይ ፋኖ ገደልኩ የሚል መግለጫ አሰራጅቷል። ከሱዳን ተነስቶ ጦር መሳሪያ እየገባላቸው ነው ሲል ወንጅሏል። እንዲህ ያሉ የአገዛዙ መግለጫዎች ዛሬ ከመሰጠታቸው ከወራት በፊት የዚህ ጦረኛ ስርዓት ጦረኛ ሹማምንት በአማራ ክልል የሚያደርጉት ጦርነትን እንዳጠናቀቁ ሲገልጹ እንዲህ ይሰሙ ነበር። አሁን ዘጠና ፐርሰንት ዘጠና ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው ዘጠና ፐርሰንት መተናቸው ጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስን ሆነው ያለ ነው። ጠላትን ስትራቴጂካሊ አዛብተዋል። በክልሉ ውስጥ ፍላጎቱን የሚያስፈጽም ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ላስተዳድር የሚል ሀይል የለም ማለት እንችላለን። አጠቃላይ በክልሉ ያለው ሰላም በጣም በአስተማማኝ ሁኔታ እየሄደ ነው ያለው በአጠቃላይ በሚባል ይችላል። ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር ሆነው ጠላት እስከዛሬ እንደ ኳስ ነበር የሚነጥረው። አሁን ኮቴው እንዳይሰማ ኮሽታ እንዳይኖረው ተስረግርጎ ነው የሚኖረው። አሁን በአማራ ክልል ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ አጠናክሯል። ዛሬ ከወራት በኋላ ግን ፊልድ ማርሻሉ እንደ ህወሀት ካሉ ኃይሎች ጋር እየተቀናጁ እየተኮሱባቸው እንደሆነ አድርገው ማቅረብ ጀምሯል። በብልጽግናው ግናው ትላልቅም ትናንሽም አዳራሾች ውስጥ ከታሪካዊ ጠላቶቻችን ጋር አበሩብን የሚል ንግግርም በተደጋጋሚ ይሰማል። የመከላከያ ሰራዊቱ ሶስት እዞች ዛሬና ትናንት ያወጧቸው መግለጫዎችም ያጠፋ ተነነ፣ ተበተነ እያሉትን ኃይል በመቶዎች ገደል፣ ጦር መሳሪያም ከውጭ እያስገባ ነው ወዘተ የሚል ነው። አለቃቸው አብይ አህመድ ሸለቆ ለሸለቆ ተጠናቆ በሚል የሚያጣጥሏቸው የፋኖ ኃይሎች ጋር የምስራቅ እዝ አዛዦች ደግሞ በርዕሰ መዲኗ ባህር ዳር ዙሪያ ስንዋጋቸው ሰነበትን ብሏል። የጀነራል መሐመድ ተሰማው እዝ ባህር ዳር ዙሪያን ጨምሮ በጎጃም ቀጠና 138 ገድዬ፣ 55 አቆሰርኩ የሚል መግለጫ አውጥቷልና ይህ የሆነው ባህር ዳር፣ ጎዴ፣ ሰከላ፣ ደጋዳሞት፣ ቋሪ፣ ትሊሊ ዙሪያ ወዘተ ባሉ አካባቢዎች ነው ሲልም ያክላል። በቅርቡ አዛዡ ሌትናንት ጀነራል መሰለ መሰረትን አባሮ በሜጀር ጀነራል አሰ ፋ ባህታ የተካው ምዕራብዝም እንዲሁ በዛው በጎጃም ቀጠና ጃዌ አካባቢ ከአንድ መቶ በላይ የፋኖ ኃይል ገደልኩ ሲል ይገልጻል። የብርሃኑ በቀለው የሰሜን ምዕራብዝ ደግሞ በማዕከላዊ ጎንደር ጉራምባ ላይ ከአስር በላይ የፋኖ ኃይሎችን ገደልኩ፣ አቆሰልኩ ይላል ያክልና ከሱዳን ተሻግሮ በርካታ ተተኳሽ እየገባላቸው ነው የተወሰነውን ቋራ ላይ ያዝጉት ሲልም ይጠቅሳል። ያገዛዙ እነዚህ ቁጥሮች ምን ያክል እውነት ናቸው የሚለው እንዳለው ሆኖ ነገር ግን በራሱ ወገን ባለፉት ቀናት የተገደሉ ቀናቶች የሚቆጠሩ ኃይሎችን ሳይጨምር በሁለትና ሶስት ቀናት ውስጥ ብቻ የሽፍታ ነው የሚለውን ውጋ በተወሰኑ አካባቢዎች ብቻ 250 ሰው ገደልኩበት እያለ ነው። ይህ በሁሉም አካባቢዎች ከሚገደሉት ጋር ተዳምሮ በወርና በአመት ቢሰላ ክልሉ ያለበትን ቀውስ በግልጽ የሚያሳይ ይሆናል። በወር ውስጥ በሺዎች የሚቆጠሩ ግን ሽፍታ የሚላቸው የሀገሪቱ ዜጎችን የሚገድል የሚያስገድል ታሪካዊ አገዛዝ ያደርገዋል ማለትም ነው። የሆነው ሆኖ በክልሉ አሁንም የሚፈጸሙ የሚደረጉ ውጊያዎችና የሚመዘገቡ የድሮን ድብደባዎች እንደቀጠሉ ናቸው። ትናንት በምዕራብ ጎጃም ዞን ሰከላ የድሮን ጥቃት መፈጸሙ ታውቋል። የፋኖ ኃይሎች ያደረሷቸው ጥቃቶች ደግሞ በካምፕ ና በጉዞ ላይ በነበሩ የመንግስት ወታደሮች ላይ የተፈጸሙ ሆኗል። በኢትዮ ሱዳን ድንበር ቀጠና ገንዳ ውሃ አቅራቢያም ጓንጎንዛ አካባቢ የደረሰው ደግሞ አንድ እለታዊ አብነት ተደርጎ ይነሳል። በሰሜን ጎንደር ዛሬማ አቅራቢያ በካምፕ ላይ በቦምብ ጭምር የተፈጸመው ጥቃት ደግሞ የክልሉ የጸጥታ ኃይሎችን ሰለባ አድርጓል። በሰሜን ወሎ መቄት ገረገራ ዙሪያም የተኩስ ልውውጥ እየተደረገ ስለመሆኑን የተገለጸው፣ ይህ ሁሉ በሁለት ወገን ያሉ ኢትዮጵያውያን እልቂት እንግዲህም ፖለቲካዊ ችግርን ፖለቲካዊ መፍትሄ ከመስጠት ይልቅ ሽፍታና ባንዳ የሚል ታርጋ እየለጠፉ ስርዓቱን በስልጣን የማቆየት ስልት አድርጎ የመቀጠል ችግር የመጣ ስለመሆኑ ግን ብዙዎችን የሚያስማማ ነው። የትግራይ ሰራዊት በአፋር ተከፈተ የተባለውን ጥቃት በተመለከተ ምላሽ ሰጥቷል። ከአፋር ክልል የአካባቢ ባለስልጣናት በኩል እስከ 15 ኪሎ ሜትር ገብቷል የሚል ማብራሪያ ሲቀርብ የብልጽግናው ሹማምንት ደግሞ የሻቢያን አጀንዳ ማስፈጸም ነው የሚል ክሳቸውን እያሰሙ ነው። የፕሪቶሪያው ስምምነትን አፈረሱት የሚለው ግን አገዛዛዊ አጀንዳ ሆኖ ውሏል። ከስምምነቱ መፈረም ሶስት ዓመታት በኋላ የትግራይ ተፈናቃዮችን ማስመለስ ቀርቶ ሌላ ተፈናቃይ እንዲፈጠር እያደረገ ያለ አገዛዝ ከነዚህ ሁሉ ዓመታት በኋላ ትግራይን በፖለቲካም በወታደራዊ አቅም መበተን እርስ በራሱ ማጋጨት በሚል ከክልሉ ማዕኩርፎ የወጣን ሰራዊት ታጣቂ አድርጎ ማደራጀት ላይ የተጠመደ ስርዓት የፕሪቶሪያውን ስምምነት ከረሳበት ሁነት የሚያወጣው ፓርላማ ውስጥ ሲገኝ አሊያም ሞቷል የሚለውን ህወሀትን ለመክሰስ በሚሻበት ጊዜ ሆኗል። አሁንም የስልጣኔ የስጋት ቋጠሮ ያለው ትግራይ ነው ብሎ በጽኑ ለሚያምነው የብልጽግናው አገዛዝ የትግራይ ፖለቲከኞችና ወታደራዊ አመራሮች ያሉበት ነባራዊ ሁኔታ ምቹ ሁኔታን ፈጥረውለታል። ወደ ሁለት የጦር ወንጀል ወደ ፈጸሙባቸው አገዛዞች እያማተሩ እርስ በርስ የሚካሰሱ ፖለቲከኞችን ያፈራቸው ትግራይ ይህንን ወደ ሰራዊቱ እንዲወርድ አድርገውት ከሰሞኑ የተከሰቱ የደቡባዊ ትግራይና አፋር አዋሳኝ አካባቢዎች የተኩስ ልውውጥን አዋልደዋል። አብረው ክልሉ ላይ የዘመቱባቸው ኃይሎች ለመመከት በረሃ የወረዱ ፖለቲከኞች ዛሬ ደግሞ ተጠቃው አጠቃው የሚል አሳዛኝ ምዕራፍ ላይ ደርሰዋል። የሆነ ሆኖ ትናንት ብልጽግና በአወል አርባ በኩል ያስነገረው መግለጫ የህወሀት ኃይሎች በአፋር ክልል ስድስት ችን ተቆጣጠሩብኝ የሚል ነው። ይህ ተፈጽሟል የተባለበት የመጋል ወረዳ ዋና አስተዳዳሪ ደግሞ የትግራይ ኃይሎችን እስከ 15 ኪሎ ሜትር ድረስ ዘልቀው ገብተዋል የሚል ክስ አሰምቷል። ትናንት የነበረውን የተኩስ ድምፅ ተከትሎ ድንጋጤ የተፈጠረባቸው በቁጥር በውል ያልገለጿቸው ሰዎችን መፈናቀላቸውን አስረድተዋል። ዋና አስተዳዳሪው በአሁኑ ወቅት የተኩስ ድምፅ እንደሌለ አስረድተው፣ ነገር ግን ታጣቂ ቡድኑ ያሉትን ኃይል ወደፊት እየገፋ በመሆኑ በድጋሜ ተኩስ ይቀሰቀሳል የሚል ስጋት አለም ይላሉ። ከቀናት በፊት ፊልድ ማርሻል ብርሃኑ ጁላ በወሎ ከፋኖ ጋር ሆነው ወጉን የሚለውን ጨምሮ በህወሓት የተፈጸሙ ድርጊቶች ለጦርነት ከበቂ በላይ ምክንያት ናቸው ሲሉ መናገራቸው ይታወሳል። ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ኢምቢባይነቶች በቂ ናቸው። ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ካህ ፕሪቶሪያ በኋላ ህዋት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት በብል ግናው አገዛዝ ሰዎች ዘንድ ይኸው ሌላ ምክንያት ተገኘ ኮ የሚል ቀስቀሳም ነው ዛሬ በአገዛዙ መንደር ሲሰራጭ ዋለው። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ደግሞ የሻቢያ አጀንዳ ነው ይላሉ። እንደ ጀነራል ፍሳሐ ማንጁስና ዮሐንስ መድድ ያሉ ወታደር አዛዦችን እየጠቀሱ ይሆኑ ይችላሉ። የቀድሞ ድርጅታቸው ህወሀትን የሚያማክሩት የፌደራል መንግስቱን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል፣ ይህም የአዛዡን የሻቢያን አጀንዳ ለማስፈጸም ያደረገው ነው በማለትም ይከሳሉ። በእርግጥ ከቀናት በፊት በራይ ያዘበው እንዲሁም ወጀራት አካባቢ የነበረውን ተኩስ ልውጥ በተመለከተ ግን ያነሱት ነገር የለም። እንዲያም ሆኖ በትግራይና በአፋር በኩል ያላችሁ የትግራይ ሰራዊቱም የሆነ የቲፒኤፍ አባላት የሻዕቢያን ፍላጎት ለማሳካት ወደ እርስ በእርስ ግጭት መግባት የለባችሁም የሚል ጥሪ ግን አቅርበዋል። ዛሬ አጀንዳ ሆኖ ኳሉ የአፋሩ ጉዳይ ጋር በተያያዘም ከትግራይ ሰራዊት በኩል ምላሽ ተሰጥቷል። የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ኬዳነ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉም ነው ክሱን ያስተባበሉት። እኛ የከፈት ነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጀኔራል ተክላይ በምላሹ የአፋር ኃይልና የሀራ መሬት ኃይሎች የሚሉ አካላት ተደጋጋሚ ትንኮሳዎችን ፈጽመውብናል ሲሉም አቀርበዋል።

በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በኩል በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰው ጉዳትም ደርሶብናል፣ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አልፈለግንም ሲሉም ነው እኒህ ወታደር ያዛዣ ከሉት ጀነራሉ። ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸውም እንደ ምላዛት ወጅራ፣ ገርባገው እንደዚሁም ደሳ የተባሉ አካባቢዎች ነው። ባሳለፍ ነው እሁድም ገርባገውና ደደርባ በተባለም አካባቢ ትንኮሳዎችን ፈጽሟል። ጉዳትም ደርሶ ደርሷል እንዲያውም እንጠያየቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርገዋለን ሲሉ ማክሏል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎችን በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለም እኒሁ ወታደር አዛዥ ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግ ነውም ባለንበት ሁንን ራሳችንን ከመከላከል ውጭ የተቆጣጠር ነው የሄድንበትን ቦታ የለም ሲሉም የትግራይ ኃይሎችን ተከላክሏል። የፕሪቶሪያው የሰላም ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጀነራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉም ለቢቢሲ ምላሽ ሰጥቷል። ሀገሪቱ በኢትዮጵያ የታገተ ዜጋዋን ገንዘብ ከፍላ ማስለቀቋን አሳወቀች። በብልጽግናዋ ባለሚራክል ኢትዮጵያም ኢትዮጵያውያን የሚደርስባቸው ሰቆቃ መነጋገሪያ መሆኑ ቀርቶ አሁን የውጭ ዜጎች ላይ ጭምር ደርሷል። የሀገሪቱ መሪ ሞቱ አታዳንቁ፣ እገታንም አታዳንቁ የሚሉ ናቸውና ህዝብም ይህንኑ መተግበር ካቆመ ሰንባብቷል። በሌላ ሀገር፣ በታዳጊ ሀገራት ጭምር አንድ ሹም ወዲያውኑ ከኃላፊነት ሊያስነሱ ብቻ ሳይሆን በፍርድ አደባባይ ሊያስጠይቁ የሚችሉ የጅምላ ግድያዎችና እገታዎች እንዳልተፈጸሙ እየተቆጠሩ እየታለፉ ናቸው። ሰዎች በእምነታቸውና በማንነታቸው እየተመረጡ ሲገደሉ የሚደነግጥ መንግስት ብቻ ሳይሆን ዜጋም የነጠፈባት ሀገርን እየፈጠረ ነው አገዛዙ። በአንድ ወር ጊዜ ውስጥ በደርዘን የሚቆጠሩ አሽከርካሪዎች መገደልን አታዳንቁ ተብሏልና የሚነገርለት አልሆነም። የአርሲውን ግድያ በተመለከተ ብልጽግናችን ላይ የምትዘምቱ አካላት አቁሙ የሚለውን ገዳዮች ግድያችሁን አቁሙ ከሚለው በላይ የሚገልጹ በሃይማኖት ተቋም ስም የተደራጁ ምክር ቤቶችም ተፈጥሯል። በሀገሪቱ ውስጥ በጎንደር ከተማ ማራኪ ክፍለ ከተማ ገንፎቁጭ ተብሎ በሚጠሩ አካባቢም ባለፈው ሳምንት ተፈጽሟል በተባለ እገታ ወንጀል ሰለባ ከሆኑ ዜጎች መካከል ያንዱ ሕይወት ማለፍን በተመለከተም ከቤተሰቦቹ ውጭም ብዛ የሚያወራው የለም። በባህር ዳር ከተማ ቀበሌ 14 የጽጌ የጾም ጸበል በሚጠጡበት ወቅት ታግተው የነበሩ የባንክ ሰራተኞች ለቀናት ታግተው ከቆዩ በኋላ እያንዳንዳቸው 300 ሺ ብር ከፍለው ለመለቀቅ ስለተገደዱበት እውነትም እንደዚሁ በተለይም በኦሮሚያና ና አማራ ክልሎች የተስፋፋ በውገታና የሰላም እጦትን በተመለከተ የሀገሪቱ መሪዎች የሚሰጡት ምላሽ ግን ሰላም ያጣችሁት ጭንቅላታችሁ ውስጥ እንጂ ሰላም ነን እየበለጸግን ነው የሚል ነው። ከሰሞኑ የተሰማው ሌላ መረጃ ደግሞ የውጭ ዜጎች ታግተው ሀገራትም ገንዘብ ከፍለው እያስለቀቁ ነው የሚል ነው። በኢትዮጵያ ታግቶ የነበረ ኬንያዊም በሶስት ሚሊዮን የኬንያ ሺሊንግ ክፍያ መለቀቁ ተዘግቧል። የኬንያ ካቢኔ ጉዳዮች ኃላፊ የሆኑት ሙሳሊያ ሙዳቫዲም እንደገለጹት ከሆነም ሳሙኤል ሙምቡጋ የተባለው ግለሰብ በአሰሪው ሶስት ሚሊዮን የኬንያ ሽልንግ የቤዛ ክፍያ ከተፈጸመ በኋላ ተለቆ ወደ ሀገሩ ኬንያ ተመልሷል። ግለሰቡ ከአዲስ አበባ በ120 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከተማ አንድ የመስታወት ማሸጊያ ፋብሪካ ውስጥ ስራ አስኪያጅ እንደነበርም የኬንያ የመገናኛ ብዙኃን ዘግቧል። ሳሙኤል ሙንቡጓም ከታገተ በኋላ በኢትዮጵያ የሚገኘው የኬንያ ኤምባሲ ከቀናት በፊት ጉዳዩ ለኢትዮጵያ ባለስልጣናት ማሳወቁንና ለማስለቀቅም ድርድር መጀመሩ ተገልጿል ተብሏል። በተጨማሪም የኬንያ ኤምባ ኤምባሲ የኢትዮጵያ ኤምባሲ የታጋጁ ቤተሰቦችና አሰሪው ግለሰቡ እንዲለቀቅ በመደራደር መርዳታቸውንናም አሰሪውም ክፍያውን ከከፈለ በኋላ ከቀናት በፊት መለቀቁ ተዘግቧል። ብልጽግና ይህንኑ ሚራክል ይለዋል። ከሶማሊያ ወደ ጦርነት ምድሯ ሱዳን የተደረገው ሚስጥራዊ በረራ እያነጋገረ ነው። የመከላከያ ሚኒስትሩን በጉዳዩ ላይ ማረጋገጫ ሰጥቷል። የሶማሊያ የመከላከያ ሚኒስትር ሚስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን ነው ያረጋገጠው። የሶማሊያ ማሊያ የመከላከያ ሚኒስትር የሆኑት አህመድ ሙአሊም ፌቅ እንደገለጹት ከሆነም ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ አውሮፕላን ትናንት ወደ ሱዳን ተጉዟል። የባለስልጣኑ ማረጋገጫ የተሰጠው በሱዳን እርስ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብተዋል የሚለው ጥርጣሬ በሰፊው እየተነገረ በሚገኝበት ተመሳሳይ ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ድራሽ ኃይሉ ከውጭ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ክሱን አቅርቧል። አህመድ ፊቅም ለሶማሊያ ብሔራዊ የጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸው ታውቋል። ለሶማሊያ ህዝብ ከቦሳሶ ተነስተው ወደ ሱዳን የሚጓዙ የጦር አውሮፕላኖች መኖራቸውን ለማረጋገጥ እንችላለን ያሉት የሶማሊያ መከላከያ ሚኒስትር ሆኖም ግን ምን እንደሚጭኑና ተልኳቸው ምን እንደሆነ እንደማያውቁ መናገራቸው መሆናቸውም ተዘግቧል። ከዚህ በፊት የሶማሊያ የውጭ ጉዳይ ሚኒስትር የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦሳሶ አውሮፕላን ማረፊያ የተባበሩት አረብ ምሬቶች ቃጫኝ አውሮፕላኖች ቋሚ ማረፊያ አድርጎታል ሲሉ መክሰሳቸው ይታወቃል። የሱዳን ጦር ደግሞ የተባበሩት አረብ ምሬቶች የፈጥኖ ደራሽ ያሉ የጦር መሳሪያን በማቅረብ ድጋፍ እያደረገ እንደሆነ ሲገልጽ ይሰማል። አሁን ደግሞ የሶማሊያ የመከላከያ ሚኒስትር የሶማሊያ ግዛቶች ለተባበሩት አረብ ምሬቶች የጦር ማራገፊያና ሱዳናውያን የሚገደሉባቸው መሳሪያዎች መከማቻ ሆኗል በሚል ፍንጭ ሰጥተዋል እስራኤል ከግብጽ ግብጽ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና አወጀች። በሌላ ዜና የሀገሪቱ ጦር በደቡብ ሊባኖስ የአየር ድብደባ አከናውኗል። የእስራኤል መከላከያ ሚኒስትሩ እስራኤል ካትስ በግብጽ አዋሳይ ድንበር በግምት 200 ኪሎ ሜትር አካባቢ የተዘጋ ወታደራዊ ቀጠና እንዲሆን ማዘዙን ዛሬ አሳውቋል። እርምጃው እየጨመረ የመጣውን በሰዋል በአውሮፕላን ወደ ጋዛ የሚደረገውን የጦር መሳሪያ ዝውውር ለመግታት ያለመ ነው ብለዋል። ብለል የመከላከያ ሚኒስትሩ በሰዋል በአውሮፕላን የሚደረገው የጦር መሳሪያ ዝውውር የጋዛ ጦርነት አካል ሲሆን ይህም ጠላቶቻችንን ለማስታጠቅ ታስቦ ነው ብሏል። ይህንን ለማስቆም ማንኛውንም ዘዴ ጥቅም ላይ እንደሚውልም ተናግሯል። ይህ በእንዲህ እንዳለ የሀገሪቱ ጦር በደቡባዊ ሊባኖስ አዲስ የአየር ጥቃት መፈጸሙን ይፋ አድርጓል። ጦሩ እንደገለጸው ከሆነ ጥቃቱ ያነጣጠረው ወታደራዊ መሰረተ ልማትን መልሰው የገነቡ የነበሩ የሄዝቦላ አባላት ላይ ነው። የእስራኤል ጦር ባሰራጨው በዚሁ መግለጫው የሄዝቦላን የግንባታ ክፍል አባላትን መምታቱን ገልጾ በእስራኤል ግዛት ላይ የሚደርስን ማንኛውንም ስጋት ለማስወገድ መስራቱን እንደሚ እንደሚቀጥልም ገልጿል። የሊባኖስ መንግስታዊ የብሔራዊ የዜና ወኪል ደግሞ በታይር አካባቢ በቱራና በአባሲያ ከተሞች አቅራቢያ የእስራኤል ጥቃቶች መፈጸማቸውን አረጋግጦ እስካሁን የደረሰውን ጉዳት በተመለከተ ግን አልጠቀሰም። ጥቃቱን ተከትሎ ሄዝቦላ ከእስራኤል ጋር የሚደረግ ማንኛውንም የፖለቲካዊ ድርድር እንደማይቀበል ይፋ አድርጓል። ድርድሩ የሀገርን ጥቅም የማያስጠብቅ መሆኑንም ገልጿል። ይህ መግለጫ የተሰጠው ደግሞ አሜሪካና ግብጽ ሊባኖስ ከእስራኤል ጋር ቀጥተኛ ውይይት እንድትጀምር ጫና እያሳደሩ በሚገኙበት ተመ

ሄዝቦላ ግን ጥቃትን ካላቁመ ጠላታችን ጋር ራሳችንን የመከላከል ህጋዊ መብታችንን በድጋሚ ማረጋገጥ ነው የምንሻው ብሏል። ቡድኑ እስራኤል የተኩስ አቁም ስምምነቱን እየጣሰችና የሊባኖስን የውስጥ ክፍፍልም እየተጠቀመችበት ነው ሲል ከሷል። የሊባኖሱ ፕሬዝደንት የሆኑት ጆሴፍ አውን ደግሞ እስራኤል ጥቃቱን አባብሳለች በማለት ገልጿል። ፕሬዝደንቱ ባለፈው ሳምንት የእስራኤል ኃይሎች ድንበር ጥሰው አንድ የማዘጋጃ ቤት ሰራተኛን ከገደሉ በኋላ የሊባኖስ ጦር ማንኛውንም ተጨማሪ የእስራኤል ወረራ እንዲመክት መጀመሪያ መስጠታቸው ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ ካትዝ በሊባኖስ ላይ የሚወሰደው እርምጃ ሊጠናከር እንደሚችል በቅርቡ ማስጠንቀቃቸው የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።